የበሰለን ነገር ነው ፐብሊክ ያደረግ ነው። እንደ እንደናንተ ጥሬ ነገር አይደለም። ይዘን ይወጣን እንዳያርባችሁ ለነገር ነው። እሺ፣ እዚህ ጋር ሊንዳ እንግዲህ የማይነካሰው ሰው ነግታ አለች። ሀይምንና ምትለቅሽ መስሎሻል። ታስለቀሰሻለሽ ገና ቦታ ስጪው ለቅዱሴ። ቦታ እየሰጠሽው አይደለም አላለችም እንዴ? ቅዱሴ ደግሞ በደንብ ነው ቦታ እየሰጠችኝ ያለችው። የኛ ነገር ፕራይቬት ነው ፖብሊክ አይደለም አላት ማለት ነው ቅዱሴ። ሀይሚ ደግሞ እኛ ፐብሊክ ያደግነው የበሰለ ነገር ነው እንደናንተ ጥሬ ይዘን አይደለም የመጣ ነው አላለችም ሀይሚ? ይህን ፈልገሽ ነው እኮ ታዲያ ሊንዳ ማለት ነው። እና ሃይሚ አንድ ነገር ስትናገራት እንዲህ ነው ልታለቅስ የምትደርሰው ማለት ነው። ሊንዳ አሁንም ቢሆን እንዴት ነው ልክሽን ወቂ። ሃይሚን እንዴት ነው አትፈታተኛት ማለት ነው። የምር ማለት ነው፣ ታለቅሻለሽ ገና ማለት ነው። ሊንዳ ሶሲንም አይተሻታለኝ። የመጨረሻ ልኳን ያስጨረሰቻት ሃይሚ ማለት ነው። ስለ ሃይሚና ብሩክን እንዲው አንድ ቤት ቆልፎ የሚተው ሰው ይጥፋ ሁለታቸው ብቻ ከሆኑ እኮ ችግራቸውን ይፈታሉ ማለት ነው። እንደዚህ ከሌላ ሰው ጋር እየተገናኙ ሲሆን ነው የተሰጣ ስጦ እየደፉ ያስቸገሩ ማለት ነው። ሃይሜና ብሩክ እንዲሁም ምን ይሻላቸዋል እንግዲህ፣ ዛሬ የብሩክ ቦርሳና የሃይሚ ሻንጣ እንኳን ደህና መጣችሁ እየተባሉ አቀባበል እየተደረገላቸው ነው ማለት ነው እና ይህን ቃል ስጠቀም በጣም ይቅርታ ግን፣ ያው እንግዲህ ምንም ማድረግ አይቻልም ማለት ነው። እነሱን ያሉን አይደለውም ማለት ነው እና እንግዲህ ተቸገርን፣ ሻንጣና ቦርሳ እየተቀየረ ማለት ነው እና እኔ ዛሬ በሳቅ በሳቅ ነው የሞትኩት። ቢሆንም ግን በዚህ ልክ መበሻሸቁ ለምን አስፈለገ? ይሄን የመሰለ ፍቅር ይሄን የመሰለ ክብር ይሄን የመሰለ ሁሉ ነገራችሁ ሆን ስራም ቢሆን ስራና ክብር እንዴ እኩል ይሆናል ብላችሁ ታስባላችሁ? ከምንም በላይ ክብር ይበልጣንና፣ እንግዲህ ዛሬ እንዳያችሁት ነው። ሁሉንም ነገር ቤተሰብ ማለት ነው። እኔ ሃይሚና ቡራን በጣም ነው የምወዳቸው፣ በጣም ነው የማከብራቸው። በቃ ማለት እነሱ በቃ ትልቅ ደረጃ እንኳን የሚደርሱት ከነ ክብራቸው ከነ ሁሉ ነገራቸው እንደዛ የሚያስቀና ፍቅር ያላቸው ሰዎች ናቸውና አሁን ላይ ደግሞ እየሆነ ያለውን ነገር እያያችሁ ነው። ቢሆንም ግን ምንም ማድረግ አይቻልም፣ እና ብድሩን የማይመልስ ልጅ አይወለድ በሚለው እንግዲህ ሀይሚ ይጀምራለች ማለት ነው። ብሩክም እንግዲህ ዛሬ እንዳያችሁት ነው። ሰላም ሰላም ቤተሰብ እንዴት ናችኋለሁ? ሰላማችሁ ግዛ በያላችሁበት እያልኩኝ ውድ ቤተሰቦቼ እንኳን ደህና መጣችሁ የጨረቃ ቤተሰቦች እንግዲህ ትግስቱን ይስጠን። ምንም ማድረግ አይቻልም እና እንግዲህ በተጀመረው ነገር እንግዲህ ብሩክ ሰው እንዴት የማይወጣውን ተራራ ይሞክራል እያለ ነው ማለት ነው። ብሩክ እንግዲህ እርስ ያደርግ ማለት ነው እና እንግዲህ ወይዘሪት ሊንዳ ከህይወት ውጭ ልይ ብላ እንግዲህ ሀይሚን እየነገረቻት ትገኛለች። ሀይሚ ደግሞ ከየትኛው ህይወትሽ ነው እኔ የገባሁት? ከብሩክ ከሆነ እኮ ከወጣሁ ቆይቻለሁ። እኔ አዲስ ህይወት፣ አዲስ ምዕራፍ ሀ ብዬ እየጀመርኩ ያለሁት ስለዚህ ያዝልቅልሽ። አንቺም ነገ በአንዷ ቦርሳ ስለሆንሽ ነገ ትቀየሪያለሽ እያለች ነው ማለት ነው ሀይሚ አሁን እንደው ማለት ሀይሚኮ በንግግር ሰውን ማሳመን የምትችል በጣም ጎበዝ ናት፣ እውነት ለመናገር ማለት ነው። ስለዚህ ዛሬ ማለት ነው ሊንዳን በቃ አፏፏን ስትላት ማለት ነው ሊንዳ ልታለቅስ ምንም አልቀራትም እና ብሩክ ደግሞ እያባበላት ነው ማለት ነው፣ እያባበላት ነው። እንግዲህ ቅዱስን ደግሞ የምታውቁት ነው። ቅዱስ በጣም ከብዙ ሴቶች ጋር ቲክቶክ ላይ ይሰራል በጣም የሶሻል ሚዲያ ሰው ነው። ነገር ግን በጣም እንዴት ነው ትዕግስት ያለው ይመስለኛል። ማለት እኔ በነገራችን ላይ ማለት እንዴት ነው ስለ ብሔር ብናወራ ቅዱስና ሊንዳ የአንድ ሀገር ልጆች ናቸው ማለት የአንድ ብሔር ልጆች ናቸው፣ ኢትዮጵያዊ ናቸው። ኢትዮጵያዊ ነ ግን የአንድ ብሔር ልጆች ናቸው እና ትግራዊ ናቸው እና በጣም እነሱን እነሱን እኔ በጣም እወዳቸዋለሁ የምር ማለት ነው። በጣም ጎበዝ ናቸው፣ በጣም ታታሪ ናቸው። ስላችሁ አሁን እኔ ቅዱሱን እና ሊንዳን እያልኩ አይደለም ማለት በእነሱ በቃ ብዙ ጓደኞች አሉኝ እና በጣም በቃ ጠንካራ በእምነታቸው በምናቸው ለሰው ልጅ ክብር አላቸው የእምር ማለት ነው እና እኔ የእነሱን ብሔር ነው እየተናገርኩት ያለሁት እና እዚህ ሲቀጥል ቅዱስ ማለት ነው ትንሽ ይፈራል ማለት በጣም ይፈራል ብዬ አስባለሁ። ሀይሚ እንግዲህ ያው አዲስ ስለሆነ እያለማመደችው ትገኛለች ማለት ነው እና ሲጀመር ሀይሚ ብቻ ትበቃቸዋለች ለነ ብሩክ እና ለሊንዳ ማለት ነው። ብቻቸውንም ታስለቅሳቸዋለች አይደለም። ስለዚህ ለምንድን ነው እንደዚህ ብሽቅሽቅ ነገር የገባችሁት እና ሀይሚ እንግዲህ ቦርሳ የት ቀረች እያለች ነበር እና ትናንትና ቦርሳ የት መጣለች ልየ ትመጣለች እያለ ነበር ብሩክ ተናደው ማለት ነው። እንግዲህ የሀይሚ ሻንጣ ብለዋል፣ የብሩክን ደግሞ ቦርሳ ብለዋል። እና በጣም እኔ እንጃ ምን እየሆናችሁ እንደሆነ አላውቅም። ብቻ ግን አሁንም ቢሆን ስራ ነው እየሰሩ ያሉት በነገራችን ላይ ሌንዳና ቅዱስ ያው አብረው የአንድ ሀገርም ሰዎች ስለሆኑ እንግዲህ ለመታወቅም ይሆን አለኝ። እንግዲህ ዛሬም በደንብ እያስተዋወቀችው ነበር ሀይሚ ማለት ነው። ሀይሚ ደግሞ በጣም እያማረባት ነው በጣም ከሚባለው በላይ ማለት ነው። እና ስለዚህ ወደ ሰላማችሁ መታችሁ፣ አንዳችሁ ተሸንፋችሁ፣ ታርቃችሁ፣ ወደ ድሮ ፍቅራችሁ ወደ ድሮ ሰላማችሁ መመለስ ነው ያለባችሁ። እንግዲህ ትናንትና ቦራ በሰራው ቪዲዮ ከሶሲ ጋር እሱ ብቻ እኳ አይደለም ከሴት ጋር ምናምን የሚባል አንዳንድ ነገር አለ። አይ ነው ብሩክ የሶሻል ሚዲያ ሰው ነው። ከሶሲ ጋርም ሆነ ከሌላ ሴቶችም ጋር እኳ አትስራ የሚለው ሰው የለም። ግን ሲሰራ ቢያንስ ያኔ ልክ ያለው ቪዲዮ ቢሆን ማለት እሱን የሚመጥነው ነገር ቢሆን። ለምሳሌ ሀይሚም እናሱ አብረው የሚሆኑ ሰዎች ናቸው። ነገ ጠዋት ታርቀው የሚሆኑ ናቸው እና ያ ነገር ደግሞ ለእነሱ እንቅፋት የሚሆን መሆን የለበትም። ለምሳሌ አሁን ብሩክ ትናንት ያንሰራ ደግሞ ሃይሚ ደግሞ እንዲህ አይነት ቪዲዮ መስራት የለባትም። ለምን እነሱ ሃይሚና ብሩክ ነገ ታርቀው አንድ ላይ ሲመጡ እንደዚህ አይነት ነገር ለወደፊት እንቅፋት የሚሆን ነገር ተሰርቶ ባይቀመጥ ጥሩ ነው በሚለው ነው እንጂ ሃይሚና ብሩክ ጨዋ እንደሆኑ ያው ብዙዎቻችሁ ለማስረዳት እየሞከራችሁ ነው፣ እናውቃለን ይሄን እኔ ብዙ ጊዜ እላለሁ፣ ሀይሚና ብሩክ አሁን ባላቸው ሁኔታ በዚህ አንድ ወር በተጀመረ ብጥብጥ አይደለም። እነሱን ምን ገምታቸው፣ ግን ቢሆንም ደግሞ አላደለ ስራ ሲሰሩ አላደል ለሁለታቸው እንቅፋት የማይሆን ነገር መስራት አለባቸው በሚለው ነው እንግዲህ የቡታጀራ ዩቱበሮች ጠቅላላ የተጠመዱት በእንደዚህ አይነት ስራ ነው። ምንም ማድረግ አይቻልም ማለት ነው። ስንናገር ምን አረጓችሁ፣ ስንናገር ልክ አይደላችሁም ስንል ተዋቸው፣ ምን አጠፋ፣ ምን አረኮ። ስለዚህ የነሱ ፍቃድ ከሆነ ይሄዱበት፣ ይስሩ፣ ምንም ማረግ አይቻልም እና ሀይሚ በጣም ነው ያማረበት። ቡራን በጣም አምሮባታል። እስኪ አሁን እንዲያው በጣም አምሮባቸዋል። ደግሞ ማች ሆነው ነው የመጡት። አስባችሁታል? ሀይሚና ቅዱስ ማች ሆነው ነው የመጡት እንዲሁም ብሩክ እና ሊንዳም ይሄው፣ የብሩክ የሆነ ነጫጭ ነገር አለው። እሷም እንደዚህ ነው የመጣችው። እና ስራ ነው እየሰሩ ያሉት። እኛ ምንም አንላችሁም፣ በርቱ፣ ጠንክሩ፣ አይዟችሁ። ግን የሚሰመርበት መረሳት የሌለበት ነገር ቢኖር ሀይሚና ብሩክ መቸማ አይለያዩም። እንዲለያዩም አንፈልግም። ትልቅ ደረጃ ደርሰው በአንድ ሆነው እንድናያቸው እንፈልጋለን። አልዋልታ ግሩፕ ላይ ምናምን የሚወራውን ነገር ወደ ጎን ተው። ውሸት እንደሆነም ነው እየሰማን ያለ ነው። እኔ በነገራችን ላይ በሃይምና በቦራ በሚወራ ነገር ከሃይሚ አፍ እና ከብሩክ አፍ ካልሰማው አላምንም ማለት ነው፣ የመረኝ ማለት ነው። እና ስለዚህ ጉዞ ወደፊት ሃይሚ እንግዲህ አዲስ ሕይወት ጀምረሻል። ጉዞ ወደፊት እንግዲህ። ቡራም እንግዲህ ያው ከሊንዳ ጋር ሆነዋል ማለት ነው። ብሽቅሽቅ ነው ያዙት፣ ቤተሰብ። ሀቁ ሲነገር መበሻሸቅ ነው የያዙት እና ቅዱስ እንግዲህ ትንሽ መድፈር አለብ ብዬ አስባለሁ። ደፋር መሆን አለብ በነገራችን ላይ ሀይሚ በጣም ብዙ ነገር ታስተምረዋለች ብዬ አስባለሁ እና ደፋር መሆን አለብ። ያው ብሩክን ያከብረዋል በደንብ ስለሚያከብረው ስነስርዓት ያለው ልጅ ይመስለኛል ቅዱስ ማለት ነው። እና በስነስርዓት ነው እያወራው ያለውም ትናንትናም ዛሬም ማለት ነው። እንግዲህ ትንሽ እንዴት ነው ቀበጥ ቁሊት የሚያረጋት ሊንዳ ናት። ከህይወታችን ውጭልኝ ብሩክን ብሮክን እንድትናገሪው አልፈልግም እያለች ነው ማለት ነው። እና እንግዲህ በሶስት ቀን በአራት ቀን ህይወት ተጀምሮ ከህይወቴ ውጭልኝ መባል ከተጀመረማ እንዴት ምኑን ኖር ናት ነው። እዚህ ጋ አሁን የሚያሳየው በሰው ድውቂያት አራስ ማየት የራሱ አረባባት የሰውታ ማስላለች ነው ሊንዳዬ ማለት ነው።